እንጂ እንደዚህ የሚልበትና ሰሚት የሚልበትን የለም። እዚህ ጋ ይህን ሰሚት አደረኩ ማለት ወደ ካሸር ሄደ ማለት ነው። ካሸር ላይ እዚህ ጋር አለ። ካሸር ደግሞ ስራው አንድና አንድ ነው። ፊክስ ሆኖ ከመጣለት ኮንፊት መባረግ ይቻላል። ስቶካውት ኒኮው እራሱ አለው እዚህ ጋ ኦራኩና ምናምን አለው እዚህ ጋ ስቶካውት ከታጫያቸው እዚህ ጋ ይደረድራል።

ስቶክ ያለው ወደዛ ይልካል። ስቶክ ያለው እዚህ ያስራሉ። ለምሳሌ ይሄ ኤክስፕሌን ለማድረግ ግን ታይማችሁ ስለሚቀበል መድኃኒት የለውም ምናምን

ቴስት ሚዲ ሜዲየተር ላይ ተልኳል። ኔክስት አርኩት አይተ መጨመር እችላለሁ። እዚህ ጋር ፓራሲታሞል ጨመርኩለት። ስቶክ የለውም። እዚህ ጋር ያሳያል ስቶክ እንደለለ 10 አዘዝኩለት። ይሄ ሁለት አስ ሚዲ አዳርኩለት አይደለ። ፓራሲታሞል መጥቷል። ኔክስት ከዛ አፕሩብ ያደረጋሉት ዩቲፒ ችግር የለበትም። አፕሩብ አደረኩት። አየህ እዚህ ጋር ግማሽ ስቶክ ስለሆነ ስቶክ ያለው አመጣን። ሰሚት አደረገ። አሁንም እዚህ ሄደዋል። ግማሽ ከሆነ አፍተር ዚስ ነው የሚያሰራ ካሸር ቆርጦ በኋላ ኮንፊርም አደረጋላት። ይሄን የትና ያለ ወደ ስቶርማ ወደ ስፔንሰሩ ተመለሰ። ቶፕ ላይ ያለችው ናት አለ

ካስ ስታደርገው ፕሪንት ብቻ ተመልዘን በኋላ እራሱ ስናገኘው እዚህ ጋር ስቶካውት ውስጥ ችን አይ ስቶካውት ውስጥ እናገኛለን። እዚህ ጋር መገኘት አለበት። እነዚህ ነገሮች ኤፒያው ላይ እራሱ ላይ ተጨምረዋል ማለት ነው። ይሄ

ፕሪስክሪፕሽኑ ግን ግማሹ ፕሮሰሰሩ ነው፣ ግማሹ ደግሞ ስቶካውት ከሆነ የፕሪስክሪፕሽኑ ስፔሲፊክ ሂስትሪ ላይ ነው። ለምን ኢሹ ተደርጎበታል ሰውዬው ያቺ አሁን ለምሳሌ ይሄን ይሄን ነገር አዎ ይሄን ነገር ስቶካውት ፕሪንት ሶስት አይተም እዚህ ጋር ማምጣት አለበት። አንድ አይተም ያቺ ስፔሲፊክ

ምን ያደርጋል እዚህ ጋር መታችሁ ብታዩት ዲስፐንሰሪ ላይ መታችሁ ብታዩት ምን ስቶክ አውት ነው ብሎ ስ ያደርጋል ይሄ ምን እዛ ላይ ያለው ሀንድ የእሱ ጥያቄ ይሄ አይደለም።